ሰበር ዜና እስራኤልና ኢራን ወደ ሙሉ ግጭት ገፍቷል። ሰበር ዜና ትንታኔ፣ እስራኤል ኢራን ወደ ሙሉ ግጭት በእኛ ህይወት ላይ የሚያመጣው ጣጣ፣ ሊከሰቱ የሚችሉ የማባባሻ ሁኔታዎች፣ የግጭቱ ታሪካዊ ዳራ፣ የኢራን ምላሽና የሚጠበቀው ውጤት፣ የእስራኤል ጥቃት ዓላማና ስፋት፣ የአሜሪካ ፍላጎት ወቅታዊ ጥልቅ የሆኑ አስር ደቂቃ ዜናዎችን ትንታኔ የሚመለከቱ ለቤቱ አዲስ ከሆኑ ማርክ ሶሉሽንን ሰብስክራይብ በማድረግ ከኛው ጋር ቤተሰብ ይሆኑ። ዓለም ሰላም አድራለች ብለን አይናችንን እያሻሸን ከእንቅልፍ ስንነቃ ለረጅም ጊዜ በስጋት ሲጠበቅ ከነበረውም የጦርነት መጀመር ጋር ተነሳን። ጦርነቱም የዓለምን አቅጣጫ የኃይል አሰላለፍ ከሚወስኑት መካከልም አንዱ ነው ተብሎ ይጠበቃል። እነሆ ሌሊቱን ከሰዓታት በፊት ኢራን ላይ ላለመጠቃት ቀድሞ ማያማ ጥቃት መጠነ ሰፊ ጥቃትን ጀምር ያለውም ብላለች እስራኤል። ለዘመቻውም እንደ አንበሳ የሆነ ህዝብ የሚል መጠሪያም ሰጥችዋለው ያለችውም እስራኤል ጥቃቱም በዋናነት በተለያዩ የኢራን ከተሞች ውስጥ በሚገኘው የኒክሌር ማብሊያና ማምረቻ ተቋም፣ የረጅም ርቀት የባለ ስቲክ ሚሳኤል መገኛዎቹ እና ሌሎች ወታደራዊ ተቋማትም ላይ እንዲሁም የኢራን የኒክሌር ሳይንቲስቶችም ላይ ያነጣጠረ ነው ብላለች። ጥቃቱንም ተከትሎ በኢራን ከተሞች ላይ ሌሊቱም ከባድ ፍንዳታዎችም ተሰምቷልም ተብሏል። የእስራኤል የስለላና የቴክኖሎጂ ሆነ የወታደራዊ አቅም ፈርጣማነት አንዱ ማሳያ ዛሬ ሌሊት ቴሄራን ላይ በፈጸመችውም ጥቃት የኢራን የጦር ኃይሎች ታማዦር ሹም መሐመድ ባግራና የአየር ኃይል ዋና አዛዥ አማሪ አልሃዜድ ገድያለሁ ማለቷ ነው። በእርግጥ እስካሁን የተረጋገጠ ነገር ባይኖርም በተጨማሪም ለኢራን የኒውክሊየር አቅም የጀርባ አጥንት የሆኑ ሳይንቲስቶችን፣ ተመራማሪዎችን፣ ወታደራዊ መኮንኖችን የገደለች ሲሆን የኒውክሊየር ጣቢያዎቹንም አውድም ያለው በአጭር ቃል፣ በጥቂት ሰዓታት ውስጥ ብቻ ትልቅ ወታደራዊ ስኬትም አስመስግባለች። አስቡት ጠቅላይ ኢታማዦር ሹምና የአየር ኃይል አዛዥ ጨምሮ ብዙ ወታደራዊ መኮንኖችን ገና ጦርነት ሳይጀመር ተገደሉ ማለት የኢራን አጠቃላይ የወታደራዊም ሆነ ማንኛውም መረጃዎች በእስራኤል እጅ ውስጥ እንደነበረም ገልጽ ነው። ጦርነት ማለት መረጃ ነው፣ ስለላ ነው። የጠላትን እቅድና ተጨባጭ ሁኔታን አብጠርጥሮ በማወቅ መዘጋጀት ማለት ነው። የጠላትን ጥሩና መጥፎ ጎኑን በዝርዝር አውቀሃል ማለት አንድ ጥይት ሳይተኮስ ማሸነፍን ታረጋግጣለህ። እስራኤል የኢራንን ወታደራዊ ጓዳ ጉድጓድም ሆነ የወታደራዊ አቋሟን ከአመራሮቹ ጀምሮ እስከ መኮንኖች ድረስ ማንኛውንም እንቅስቃሴ ለዓመታት እጅግ በጥንቃቄና በምስጥር መረጃዎችን ስትሰበስብ እንደነበረም ጠቋሚ ነው። ኢራን በአንጻሩ በጠላት ሀገራት ተከብቤያለሁ እያለች በዚህ ደረጃ የውስጥ አቋሟ ተዝረክሪኮ እስከ ኢታማዦር ሹም ድረስ ማጣቷ በጣም አስገራሚ ነው። አሁን ባለው ሁኔታ ኢራን በደመነፍሷ ባላስቲክ ሚሳኤሎችን ልትተኩስና እስራኤል ላይ ጥቃት ለመፈፀም ትሞክር ይሆናል። ይህ ደግሞ ለሌላ ውድመትም ራሷን መጋበዝ ነው። የኑክሌር ጣቢያዎቿም ጋይቷል። ያልወደመው የኑክሌር አቅም ቢኖራትም እንኳን ለድርድር ይጠቅማት ይሆን እንጂ የመተኮስ ነገር ከማስፈራራት አያልፍም። የሆነም ሆኖ እስራኤል በአማዛኙ የምትፈልገውን ሁሉ በአጭር ሰዓታት ውስጥ አሳክታ የኢራንን በትርም ሰብራለች። በነገራችሁ ላይ ይህን ዜና እያነበብኩ እየሰራው እያለ የኢራን አብዮታዊ ዘብ በእስራኤል ላይ የተወሰደውን የባላስቲክ ሚሳይል ጥቃት ትሩፖ ሚስሪ ስል ጠርቶታል። ኢራን ዛሬ ከመሸ በኋላ በሁለት ዙር በሰባት ቦታዎች ላይ የሚሳይል ጥቃት በእስራኤል ላይ ፈጽማለች። ኢራን ሶስተኛውን ዙር ጥቃት በመፈጸም ላይ መሆኗንም የኢራን ሚዲያዎችም በመዘገብ ላይ ይገኛሉ። በጥቃቱም የተነሳ የእስራኤል ዋና የጦር ማዘዣ አካባቢ እሳት መታየቱንም ዘግቧል። የእስራኤል የአምቡላንስም አገልግሎት በጥቃቱ እስካሁን አምስት ሰዎች መጎዳታቸውን ሲገልጽ ጥቃት ወደ ተፈጸመባቸው ቦታዎች ተጨማሪም አምቡላንሶችን መሰማራታቸውንም ገልጿል። ከዚህ ጋር በተገናኘ ኢትዮጵያ ምን ያገናኛታል? ምን የምትጎዳው፣ ምን የምትጠቀመው ነገር አለ? እጅግ በጣም የሚያሳስቡ ነገሮች ከኢትዮጵያ ጋር ይገናኛሉ። እነሆ ከዚህ በመቀጠል አቀርባለሁ። የመካከለኛው ምስራቅ ጦርነት ከተባባሰ ለኢትዮጵያ የወደፊት ዕጣ ፈንታ ምን ይዞ ይመጣል? እስክንወያይበት ከትናንት እኩለ ሌሊት ጀምሮ በእስራኤልና ኢራን መካከል ውጥረት መጀመሩም ስንሰማ በርካታዎቻችን የመካከለኛው ምስራቅ ቀጠና ሰላም በድጋሚ ፈተና ውስጥ መውደቁም ተረርተናል። ይህ ግጭት እየተባባሰ ከቀጠለ እና ሌሎች የመካከለኛው ምስራቅ ሀገራት አልፎም ተርፉ ዓለም አቀፍ ኃይሎችም ከተሳተፉበት ውጤቱ የከፋ ሊሆን እንደሚችልም ግልጽ ነው። ኢትዮጵያ ብትሆንም በዚህ ውጥረት ውስጥም ቀጥተኛ ተሳታፊ ባትሆንም፣ በጂኦፖለቲካዊ አቀማመጧ ምክንያት ከፍተኛ ስጋቶች ይደቅኑባታል። ይህን ለመተንበይ የግድ ኢንተርናሽናል ሪሌሽን አናላይስት ወይም የፖለቲሽያን መሆን አይጠበቅብንም ብዬ አምናለሁ። እንደኔ እንደኔ የመካከለኛው ምስራቅ ቀጠና ጦርነት ከተባባሰ ለኢትዮጵያ ስጋት ይሆናል ብዬ ከማምንባቸውም ነገሮች ውስጥ አንደኛው የቀይ ባህር የግድ መስመር አደጋ ላይ መውደቅና የዋጋ መጨመር ነው። ይኸውም የኢትዮጵያ የውጭ ንግድ ከ95 በላይ የሚከናወነው በቀይ ባህር በኩል በመሆኑም ግጭቱም ከተባባሰ እንደ ባብ ኤል ማንደብ ያሉት ወሳኝ የባህር በር መንገዶችም በጦርነት ልታወኩም ይችላሉ። የሸቀጦች ኢምፖርት መዘገየት፣ የጭነት ዋጋ ከፍ ማለት እና ለንግድ የሚያስፈልገው የኢንሹራንስ ዋጋ በከፍተኛ ሁኔታ መጨመር የመሳሰሉ ስጋቶችን ይፈጥራል። ይህ ከሆነ ደግሞ በሀገራችን ውስጥ የዋጋ ንረትን ከማባበስ አልፎም የንግድ ልውውጦችም ሽባ ያደርገዋል። ሁለተኛውም ቀጠናዊ አለመረጋጋት መስፋፋት ይመስለኛል። ይኸውም እንደ ሳውዲ አረቢያ፣ ዩኤ፣ ቱርክ፣ ግብፅ፣ ኢራን የመሳሰሉት ኃይሎች በአፍሪካ ቀንድ ውስጥ ባሉ ተዋናዮችም ወይም ታጣቂ ቡድኖች በኩል ተጽዕኖ ለማሳደር ሊሞክሩ ይችላሉ። ይህም የኢትዮጵያ የውስጥ ግጭቶች በማባባስ የብሔርና የፖለቲካ ውጥረቶችን በመጨመር የሀገራችንን ሰላምና መረጋጋት በከፋ ሁኔታ አደጋ ላይ ይጥላል ብዬም አስባለሁ። የቀይ ባህር ክልልም በወታደራዊ ኃይል የመሞላት እድልም ይጨምራል። የሶስተኛው የሰብአዊ ቀውስና የስደተኞች ፍሰት መጨመር ይመስለኛል። ይህም በመካከለኛው ምስራቅ ግጭት ሲባባስ በርካታ ሰዎችም ከቀያቸው ይፈናቀላሉ። ኢትዮጵያም ቀድሞውንም በከፍተኛ ቁጥር ያላቸው ስደተኞች የምታስተናግር በመሆኗም አዳዲስ ፍልሰቶችን የመንግስትን ሀብትና አቅም የበለጠም ሊፈትኑ ይችላሉ። ሌላው በኢኮኖሚያዊ እና በኢንቨስትመንት ላይ የሚያደርሰውም ተጽዕኖ ይመስለኛል። ኢትዮጵያ ውስጥ በኢንቨስትመንት የተሰማሩ የመካከለኛው ምስራቅ ሀገራት ኩባንያዎች የቀጠናውን ግጭት ከባድ እየሆነ ከቀጠለ፣ ባለሀብቶችም ከአደጋ ስጋት የተነሳ ኢንቨስትመንቶቻቸውንም ሊቀንሱም ወይ ሊያቆሙም ይችላሉ። ሌላውም የቀጠናው ስጋት ከመጨመር ጋር ተያይዘው መንግስት ለመከላከያ ኃይል የሚያውለውም ወጪዎችን ሊያሳድግ ስለሚችል ለልማት ፕሮጀክትም ችም ሊውል የሚችሉ ሀብት ሊቀንስ ይችላል። ምናልባት አሁን ደግሞ ይህ ሁኔታ ኢትዮጵያ የጂፖለቲካዊ ጠቀሜታዎችን እንዳታሳይ የባህር በር ፍላጎቷንም በዓለም አቀፍ ደረጃ ትኩረት እንዳታገኝ እድል ሊሆን ይችላል። እናም ከዚህም እናንተ ደግሞ ያላችሁት ስጋን ምንድን ነው? በኮመንት አስቀምጡ። ለዚህ ቤት አዲስ ከሆናችሁ ማርክ ሶሊሽንን ሰብስክራይብ በማድረግ ፈጣን አዲስ መረጃዎችን እንዲሁም ሞቲቬሽናል ኮንቴንቶችን ወደ እናንተ እናደርሳለን። እግዚአብሔር አምላክ ኢትዮጵያን ሰላም ያደርግልን። ሰላም በረከት ለሀገራችን ይብዛ።